በአሁኑ ዘመን አለማችን ላይ ያለ ሰው ሙሉ ለሙሉ የሚባል ደረጃ ፈሪ ፍርሃትን ለማሸነፍ ሌላ ምንም አይነት ምክንያት የሚት ሊመጣ የሚችልበት ግን በእነዚህ ሁለት ምክንያቶች ነው። አሎ ጋይስ፣ እንዴት ናችሁ? ዛሬ ዲስከስ የምናደርገው ስለ ፍርሃት ነው። ፍርሃትስ ምንድን ነው? ፍርሃትንስ እንዴት አድርጌ ኔ ላሸንፈው ቻልኩኝ የሚለውን ስቶሪ በዛው ሼር አደርጋቸዋለሁ ማለት ነው። ስቶሪም ብቻ ሳይሆን የፍርሃት ጅንስ ፕራክቲካል በሆነ መንገድ እንዴት ማሸነፍ ይቻላል? ከፍርሃት ወደ አለመፍራት እንዴት መሄድ እንችላለን የሚለውን ነገር አሳያችኋለሁ ማለት ነው። ለማታውቁኝ ንጉስ ሶሎሞን እባላለሁ። የዲጂታል ማርኬቲንግ እና የቢዝነስ ተማሪ ነኝ። ዩቲብ ላይ አስተማሪ ነኝ። ቁምነገር አዘል ነገር ለማየት የመጣችሁ ከሆነ ሰብስክራ ማድረግ ይቻላል። እናንተ ነው፣ ሰብስክራ ማድረግ እንዳትረሱ። ሰብስክራ ማድረግ በየቀኑ ቪዲዮ ስለምለቅ ሰብስክራ ማድረግ እንዳትረሱ። ይህን ቪዲዮ ላይክ አድርጉት፣ ምክንያቱም ይህን ቪዲዮ ደግሞ ላይክ አረጋችሁት ደግሞ ዩቲብ ሰዎች ይልካል። ስለዚህ ቪዲዮ ላይክ ማድረግ እንዳትረሱ ማለት ነው። ሰብስክራ ማድረግም እናድረሱ። በአሁኑ ዘመን አለማችን ላይ ያለ ሰው ሙሉ ለሙሉ የሚባል ደረጃ ፈሪ ነው ማለት ያ ፍርሃት የመጣው አይኖ በችግር በረሃብ በጦት በተለያዩ በተለያዩ ምክንያቶች እነዛ ፍርሃቶች ሊመጡ ይችላሉ። አለማችን ደዚው ሀገራችን ላይ የምናያቸው ነገሮች ራሱ እነዛ ፍርሃቶች ሊያመጡብን ይችላሉ። ነገር ግን እነዛ ፍርሃት ሊያመጡብን ነገሮች የበለጠ እኛን የበለጠ ፈሪ እያደረጉ ነው ያሉት አይኖ እነዚህ ነገሮችን ማሻሻል እንደሚቻል ኮንትሮል ማድረግ እንደማንችል፣ ነገር ግን ፍርሃቱን ማሻሻል የምንችለው ግን በውስጣችን ያለውን ፍርሃት ነው እንጂ እዛ ጋር የምናያቸውን እነዛ ነገሮች ኮንትሮል ማድረግ አንችል። ፍርሃት በብዙ አይነት ሰዎች የተለያዩ እምነት ሊሰጠው ይችላል። አይ ነው በየቦታው በምንሄድበት ሰዓት ብዙ ሰዎች ለፍርሃት የተለያየ እምነት ሊሰጣቸዋል ይሰጣቸዋል ግን፣ ዋነኛው ግን ፍርሃት ሊመጣ የሚችልበት ግን በእነዚህ ሁለት ምክንያቶች ነው። የመጀመሪያው ፍርሃት ሊመጣ የሚችለው አላ አንሰርቴኒቲ ወይም ደግሞ ለነገሮች እርግጠኛ ለመሆን ቀጣይ ምን ይመጣል ብሎ በኋላ ማሰብ ወይም ደግሞ ቀጣይ ምን ይመጣል ብሎ ከዚች ደቂቃ በኋላ ከእነዚህ ከትንሽ ጊዜያቶች በኋላ የሚመጣው ነገር እኛን የሚያስፈራን ይችል ሊሆን ይችላል። እና ያ ነገር እኛን የሚያስፈራ ኮን አንሰርቴኒቲ ብለን እንጠራዋለን ማለት ነው። አብዛኛው እሱ የሚፈራው ለዚህ ነው። ከዚህ በኋላ ምን ያገኘኛል፣ አደጋ ቢመጣ የምናያቸው ነገሮች አልነበሩ እዛ ችግሮቹ ምናምን ከትንሽ ደቂቃ በኋላ እኛ ላይ እኔ ላይ ስ ቢከሰት ብሎ የሚያስበው ነገር አለና ያ ነገር አንሰርቴኒቲ ብለን ነው የምንጠራው እንጂ ሌላ አይነት ነገር አለና አንሰርቴኔቲ አንሰርቴኒቲ በጣም ሰዎችን ራሱ እያስፈራቸው ያለው ነገር ነው ብዬ ነው የማስበው። የመጀመሪያ ላይ ራሱን የሚያስፈራ ያ ምክንያቱም ወጥቼ የራሱ ኤጀንሲ ቢዝነስ ለመጀመርና በማስበበት ሰዓት በቃ አለ የምከስር ይመስለኝ ነበረ። ሰራተኛ ማናገኝ ይመስለኝ የነበረ በቃ አለ በደምብ የማልሰራው ይመስለኝ የነበረ ከክላይንቶች ጋር ኮሚኒኬትን የማላደርግ ይመስለኝ ነበረ። ያ ያ ነገር በጣም አንሰርቴኒቲ ብለህ የምጠራው ነገር በጣም ነበረ እኔን አፌክት ያደረገው። እኛው ደግሞ ፍርሃት ሊመጣበት የሚችለው በአምና ነው ወይ በቂ አይደለም ወይም ደግሞ ፐርፌክት አይደለም ብለህ በምናስብ እኔ ይሄ ነገር በጣም በጣም በጣም የጉዳይ ነገር ብዬ የማስበው ወይም እስካሁን እራሱ አሁን አሁን ባለበት ራሱ

የሚመስለኝ ምናምን በቃ ሁሉ ነገር አውቄው ሆነ ነገር በቃ እዛ ኤጀንሲ ቢዝነስ ላይ ምናምን ስገባ ሁሉ ነገር አውቄው ምናምን ብገባ አሪፍ ነው ብዬ ነበር የማስበው። በቃ እና ቁጭ ብዬ ዩቲዩብ ቪዲዮዎችን አይ ነበር በቃ አስተማሪ የሚጠይቅ ነበር ያው ብዙ መጻፎችን አነበብኩ ነበር እንደዛ እንደዛ ነገሮች ያው በቃ አላ ከሚባሉ በላይ የበለጠ ነበር በቃ ፐርፌክት ሆኝ ልገባ አለ ምናምን ብዬ አሰብኩት ነገር በቃ የሚከስር ነገር ነበር የሚመስለኝ። በቃ ኤጀንሲ ቢዝነስን ራን ማድረግ የማይመስለኝ ነገር ነበር በቃ የመሰለኝ ለራሴ ማለት ነው እና ይሄ ዋነኛ ጠላት ነው ብዬ ነበረ የማስበው። እስካሁን ድረስ እራሱ ያጠቃኛል። ኢቨን ራሱ አለ ይሄን ፐርፌክሽን የሚለውን ነገር ራሱ በቃ ላለማድረግ እየሞከርኩ እያለ በሌላ አይነት መንገድ ራሱ መጥቶ ያጠቃኛል። ፐርፌክሽን ብለን የምንጠራው ነገር እና በጣም መጥፎን መጥፎ ነገር ቢባለው ብዬ ማስበው ፐርፌክሽን በጣም መጥፎ ነገር ነው። ለነገሮች ሁሉ ፍጹም ነኝ ብሎ ማሰብ ማለት ነው ፐርፌክሽን ማለት። በጣም የሚከብድ ነገሩ ብዬ ነው የማስበው። እኔ እራሴ እስካሁን ድረስ እራሱ አፌክት እያደረገኛል ይሄ ፐርፌክሽን ብለን የምንጠራው ነገር ነው። አንደኛ ደግሞ ፐርፌክሽን የምለው ነገር እንዳስብ ያደረገኝ ዋንደኛው ትልቁ ምክንያት ፐርፌክሽን እንዳስብ ያደረገኝ አልና ኢንድ ፕሮሰስ ያለው ነገር ይመስለኝ ነበረ። በቃ አንድ የተማረን ተማረን ከዛ በኋላ በቃ ቁጭ ነገር ነው ምናምን ብለህ ከዛ በኋላ ያቺን ነገር አፕላይ የምታረገው ነበረ ይመስለኝ። ነገር ግን ሪያላይዝ ሳደርገው በቃ እውነቱን ለማየት ሞክር ግን ያገኘሁት ነገር ምንድን ነው ለርኒንግ ፕሮሰስ ነው እንጂ ኢንድ በቃ ማቆሚያ ያለው ነገር ብዬ አይደለም። ፕሮሰስ ነው በቃ አለ ኤጀንሲ ቢዝነስ ስራ ለማድረግ ስሞክር ቢዝነሶቹ ለመስራት ስሞክር ምናምን በቃ አንዴ ማረዋል ከዛ በኋላ ያንን እውቀቱ ካገኘሁት በኋላ ግን አንዴ ቁጭ ብዬ ያችን እውቀቷ ብቻ ይዤ የሚሄድ ይመስለኝ ነበር እና በቃ ያው እውቀቱ እራሱ አለ በቃ በጣም ብዙ ጊዜ የሚያስኬደኝ ምናምን ይመስለኝ ነበረ። ፐርፌክሽን በጣም መጥፎ መጥፎ መጥፎ ነገር ነው። ራሱ አሁን ያለው እራሱ ማየት ይችላል። ራሱ እዚያ ነበር ሶሳይቲ ላይ የራሱ ፐርፌክሽን አንድን አክሽን ለመውሰድ በምናሰብበት ሰዓት አንድ ነገር ለማድረግ የምናደርግበት ሰዓት ራሱ ታይሙ እንዲቀየር ፐርፌክት የሆነ ታይሙ እንጠብቃለን። ታይሙ እንዲቀየር ሰዎች ራሳቸው ፐርፌክት እንዲሆኑ እንጠብቃለን። በጣም በጣም ብዙ ነገሮች በቃ ይሄ ፐርፌክሽን የሚባለው ነገር በጣም መጥፎ ነገር ነው። እኔ ራሴ በጣም ፐርፌክሽን አፌክት ያደረገኝ ነገር ቢሆን እንደ ፐርፌክሽን አፌክት ያደረገኝ ነገር አለ ብዬ አላስበውም። ምክንያቱም እስኪ አስቡት ቢዝነስ ጀምረ ከዛ ደግሞ ቢዝነስ ጀምረ ደግሞ ራን እያደረግ ኮያለ ራሱ በቂ ነኝ ብለ ፍጹምነትን እየጠበቅ ያለው ነገር ከክላይንቶች ጋር እራሱ በምሰራ ሰዓት በቃ ስራው ተሰርቶ ስራው ተሰርቶ አላ በቃ ስራው እስካልተለቀቀ ድረስ ስራው በክላይንቱ ጋር እስካልተሰጠው ድረስ ምንም አይነት ሪዘልት አያመጡ። ቁጭ ብሎ በቃ ስኪኒው በቂ ነው ወይ ስራሆናል የሚለው ነገር ለማየት ማለት ነው። ከዛ ደግሞ እኮ ያን ፐርፌክሽን ናምለን ካሰብነው ወይም ከሰር ካደረግኩት ነው በኋላ እኮ ጭንቀት፣ የጭንቀት ስሜት ነበር። በቃ ሚስት በቃ ያን ነገር በቃ በስትክክል የማይሰራ ሰዎች በጣም መጥፎ ነገር ነው ድረስ በቃ ያ ነገር የሚመጣው ነገር ከዚህ ጊዜት በኋላ የሚመጣው ነገር ምናምን ስለማናውቀው ፊውቸር ለሚሆን ነገር እንግዲህ ስለማናውቀው በቃ ያ ነገር አንሰርተይን ያደርገናል ብዬ ነው የማስበው። ፐርፌክሽን አንሰርተይኒቲ እንዴት ሊወጣበት ይችላል የሚለው ነገር በኋላ ላይ ነገራችኋል። በጣም አሪፍ ነገር ነው ያ ነገር። አሁን አሁን በደንብ ሪያላይዝ ያደረኩት ስመጣ ነው እራሱ ፐርፌክሽን እና ወይም አንሰርተይኒቲ የሚባለው ነገር እራሱ ማቆም የጀመርኩት እና ያ ነገር ያን ልክ ያ ነገር ሳውቀው ነው ይሄ ፐርፌክሽን አንሰርተይኒቲ የሚለውን ነገር ላሸንፋቸው ቻልኩት። ፊር ወይም ደግሞ ፍርሃት እኔ ዋነኛው ጠላታችን ብዬ የማስበው ፊር፣ ፍርሃት በጣም መጥፎ ነገር ናቸው። ከኛ ውጭ ያሉ ነገሮች ናቸው ማሸነፍ እንችላለን ማድረግ እንችላለን ብለን የምናስባቸው ነገሮች ከኛ ውጭ ያሉ ነገሮች አይደሉም፣ ማሸነፍና ማድረግ የምንችላቸው ነገር ግን ፍርሃት ግን በእኛ ውስጥ ያለ ነገር ሆና ኮንትሮል ማድረግ የምንችላለን፣ ማሸነፍ እንችላለን። ነገር ግን አብዛኛው ሰው ስታዩት ግን ፍርሃትን ከሱ ውጭ አድርጎ ነው የሚሆ ከእሱ ውጭ ማለት በቃ መጀመሪያ የነገርኳቸው እነዛ ችግሮቹ፣ ረሃቦቹ በቃ እዚህ ዓለማችን ላይ ያሉት እነዚህ ኬዎስ ምን ላቸው ነገሮች በቃ ጊዜ ሶሳይቲ እና ራሱ በቃ የሚፈጠሩት ነገሮች አሉ። እነዛ ከኛ ውጭ ነው ያገራሉት እና ኮንትሮል ማድረግ አንችል እና አብዛኛው ሰው ካያቸው ግን ፍርሃት እነዛ ያደረጋቸው ነው እና ያ ነገር ነው የበለጠ ፈሪ ያደረጋቸው ያሉ። ምክንያቱም ኮንትሮል ማድረግ ስለማይችል ይከብደዋል። በፍርሃት ውስጥ ሆኖ ራሱ የምንወስናቸው ውሳኔዎች አለ በቃ ሮንግ የሆኑ ዲሲሽኖች ነው ወዳል ላይፍ ላይ የምንወስናቸው ውሳኔዎች ራሱ ፍርሃት ላይ ሆነን ማለት ነው፣ በጣም ነው የሚከብዱ። ፍርሃት ላይ ስንወስን ስናምን ያለት ነገሮች ያንን በዛ በኩል ለማድረግ በቃ በጣም ነው የሚከብዱ። ምክንያቱም እነዚያ ፍርሃቶች በፍርሃቶች ውስጥ የምንወስናቸው ውሳኔዎች በቃ በእነዚያ ኮንትሮል ለማናረጋቸው ነገሮች እኛ በምናስባቸው ማለት ነው ኮንትሮል በማናረጋቸው ነገሮች አፌክት ይደረጋሉ። ካየን ራሱ በአሁኑ ሰዓት ላይ አብዛኛው ሰው፣ ቆይ መጠይቅ እንችላለን። አብዛኛው ሰው ደስተኛ ነው ወይስ ፈሪ ነው የሚለውን ነገር በምንጠይቅበት ሰዓት ወይም ቁጥሩ በምናይበት ሰዓት ራሱ ኢቭን ራሱ ኦንላይን ራሱ ገብቶቻ ይክፍ ብናደርግ አብዛኛው ሙሉ ለሙሉ ለሚባል ደረጃ በቃ ፈሪ ነው ማለት እንችላለን። አይኑ ያ ፍርሃቱ መጀመሪያ በነግ ቡካዎቹ በእነዚህ በሁለቱ ምክንያት ሌላ የተለየ አይነት ምክንያት ይችላል ነገር ግን በቂ አይደሉም ብሎ ማሰብ የሆነ ስራ ለመስራት አረ ኔ በቂ አይደሉም፣ የሆነ ስራ ለመስራት የሆነ ስራ ለመስራት አቅም የለኝም ብሎ ማሰብ ከነዚህ ሁለቱ ምክንያቶች ፍርሃት ያወጣም። ኢቭን የእናንተ ፍርሃት ራሱ ከነዚህ ሁለቱ ምክንያቶች ራሱ አይወጣም። ልብ ብላችሁ ማሰብ ነው። እንዴት እንደሆነ በኋላ ነገራችሁ። በጣም የሚገርም ነገር ያን ነገር እያደረግኩ ስመጣ ነው ራሱ እንትን እያሸነፍኩት። ነገር ግን አንድ አለ እንደ የሚባል ፍርሃትን ለማሸነፍ ሌላ ምንም አይነት ምክንያት የለም የሚሉት አንድ አባባል አለ። አይ ነው ፍርሃት ለማሸነፍ ለምን ምክንያት ይሄን እንደሌለ። ግን ፍርሃት ሲመጣ ሰፈሪንግ፣ ስቃዮች የተለያዩ ነገሮች በሚኖሩ ሰዓት ግን ሁላችንም ዚች ምድር ላይ ዘላለም የሚኖር የለም። ትንሽ ጊዜ ዚች ምድር ላይ በኋላ የሚመጡ ነገሮች አለ። ስቃይ ሲመጣ ምን ሟች እኮ ፍርሃት እዚህ ዓለም ላይ በምኖርበት ሰዓት ፍርሃቱ ይመጣ ነው። ችግር ያሉ ፍርሃቱ ይመጣ መጋፈጥ ነው። ፍርሃቱ በቃ ለዛ ላይ አይዛኛው ዓለም ላይ ተከትሎኛ ማወቅ ያለበት ነገር ብዬ ማስበው እኔ እንደው የፈለገ ፍርሃት ይመጣ የፈለገ ችግር ቢሆን የፈለገ አይነት ስቃይ ይሆን ከሞት ጋር ማያያዝ በቃ፣ እንሞታለን ሁላችን። ሞት ነው የሰሳት ያን ነገር የምናደርግበት ሰዓት ነው ራሱ ፍርሃትን ላሸነፍ ይቻልኩበት ብዬ